ተሸሁድን ከጨረሰን በኋላ ከማሰላመታችን በፊት ለተሸሁድ የተዘረጋው ጣት ሁኔታው እንዴት መሆን አለበት? የሚል ወላጆች በሞት የተለዩት ሰው ሐቃቸውን እንዴት ነው የሚያደርሰው? ወለድ ያለበት ባንክ ስጦታ መቀበል እንዴት ይታያል? ለምሳሌ ደብተር

መስፈርቱ ከተሟላ ትርፍ ለጋራ ብሎ መስራት ይቻላል። ሁለቱም ታማኞች መሆን አለባቸው። ሁለቱም ድርሻቸው ምን እንደሆነ አስቀድሞ ማወቅ አለባቸው። ትርፍ የጋራ ሲባል ትርፉ ግማሽ ነው፣ ትርፉ አንድ ሶስተኛ ነው፣ ኢላ ገይሪ ዛሊክ፣ አስቀድሞ ስራ ውስጥ ከመግባታቸው በፊት መዋዋል አለባቸው። ሰው ማስመስከር መቻል አለባቸው። ትርፍ ለጋራ ብለው የሚሰሩ ሰዎች ብዙ ጊዜ ይጣላል፣ መጨረሻቸው ይበላሻል፣ በዚህ የመጣ በዚህ የመጣ ዝምድና ይቆረጣል፣ ቤተሰብ እርስ በርሱ ይጋጃል። ይህ እንዳይመጣ አስቀድሞ ሰው ባለበት ምስክር ባለበት በዚህ አክል መንቀሳቀሻ ስራ ጀምረናል፣ ትርፍ የጋራችን ነው፣ ትርፉ ደግሞ የጋራችን የሚሆነው በዚህ ፐርሰንት ነው መባል አለበት። ሰርቶ ካላተረፈ አምጣ ተብሎ ሰራተኛውን ማስገደድ አይቻል እንደዚሁ ደግሞ ሰራተኛው ትርፍ ለጋራ ነው የተባለ ዋና ለጋራ አልተባለም መንቀሳቀሻቸው መነሻቸው መቶ ሺህ ከሆነ በመቶ ሺህ ተሰርቶ ከሚገኘው ትርፍ ነው ባለቤቱ የሚጋራው በከዛ ልክ ይህን የሚመለከቱ በርካታ ህጋቶች አሉ ማንኛውም ነገር ስናደርግ ስሟን ብቻ የስራ አይነቱን ስም ብቻ ይዘን ይቻላል ተብሏል ብለን እንሄድ አይገባም ሁለቱም ላይ ያሟላቸው ሊጠብቋቸው የሚገቡ አደቦች ስነ ስርዓቶች አሉ። እነዚህ ማወቅና በሸሪያ መሰረት መጓዝ ያስፈልጋል። ጎረቤት ካፍር ከሆነ ሀቅ አለው? ሙብተድዕ ከሆነስ? ከሱና ያወጣ ከሆነስ? ማንኛውም የሰው ልጅ በጉርበትና ከእኛ ጋር ከተገናኘ ሀቅ አለው። ማንኛውም የሰው ልጅ ከእኛ ጋር በጉርበትና ከተገናኘ ሀቅ አለው። ሙሓሪብ ሆኑ እስላም ሙስሊሞች ላይ በየትኛውም ሰዓት ላይ ጥቃት ሊያደርስ ይችላል የሚባል ወይም ጦርነት ያወጀ የሚባል ካልሆነ በስተቀር ሐቅ አለው። ሐቁን ልንጠብቅለት ይገባል። በሌላ ነገር ሐቁን ባንጠብቅለት እሱን አዛ ከማድረግ የእስላም ክብር እንዲነካ የሚያደርግ ነገር እሱ ላይ ከማድረስ መጠንቀቅ ያስፈልጋል። ወለድ ያለበት ባንክ ስጦታ መቀበል እንዴት ይታያል? ለምሳሌ ደብተር አያስፈልግም፣ ተገቢ አይደለም። እነሱን ማበረታታት ነው የሚሆን ከወለድ ጋር ግንኙነት ካለው ነገር ሁሉ መራቅ መጠንቀቅ ያስፈልጋል። ምንም እንኳ ስራው ሪባ አለበት ሐራም አለበት የሚባል ሰው በሠራው ነገር ራሱ ነው የሚጠየቀው። እሱ ስጦታ ቢሰጠን ገንዘብ ቢሰጠን መቀበል ይቻላል። ቢሆንም ትክክለኛው የፍቅህ አቋም ሪባ ሲሆን፣ እንደዚህ የተደራጀ የተቀናጀ አይነት ነገር ሲሆን ለእነሱ ማስታወቂያ መስራት ነው የሚሆን። ከእነሱ ደብተር ተቀብሎ በዛ ደብተር ላይ መጠቀም ለእነሱ ማስታወቂያ ማዳረስ ማስተጋባት ነው የሚሆነው። የስጦታው አይነት ይወስነዋል። ስለዚህ ከዚህ መጠንቀቅ ያስፈልጋል። አረብ ወር በገባ የሚጾመው ጾም ሶስቱ ቀናት ከስንት እስከ ስንት ባሉት ቀናት ነው የሚል ጥያቄ። የአረብኛ ወር በገባ ቁጥር ሶስት ሶስት ቀን መጾም አልአያም አልቢድን መጾም ሱናን። ነቢያችን ሰላቱ ወሰላም በእነዚህ ቀኖች የሚገኘውን አጅር ተናግረዋል። ከእያንዳንዱ ወር ሶስት ሶስት ቀን የጾመ አመት ሙሉ እንደ ጾመ ይቆጠርለታል ብለዋል። አንዱ ቀን በአስር ነው የሚባዛው። ሶስት ቀን የጾመ ሰላሳ ቀን ጾመዋል ማለት ነው። በየወሩ ሰላሳ ቀን የጾመ አመቱን ሙሉ እንደ ጾም ይቆጠርለታል። ይህ አላህ ፈድል ነው። በየወሩ ሶስት ሶስት ቀን መጾም አመት ሙሉ እንደ ጾመ ይቆጠራል። መቼ ነው የሚጾመው? አያሙል ቢድ ማለት ጨረቃ ሙሉ ሆኖ የሚታይባቸው ሁለት ሶስት ቀኖች ማለት ነው። አስራ አራት አስራ አምስት አስራ ስድስት 15፣ 16፣ 17 እነዚህ ቀናቶች ላይ መጾም ይህን የሚያሳዩ ሐዲቶች ደዒፍ ናቸው ያሉ ዑለሞቻ። በቀን መገደቡ 10ኛው፣ 14ኛው፣ 14ኛው ቀን ብለው መገደቡን የሚያመላክቱ ሐዲቶች ደዒፍ ናቸው። አዲስ ወር ከገባበት ጊዜ ጀምሮ ወሩ እስኪጠናቀቅ ባሉ ቀናቶች ቤተኛውን ቢጾም ችግር የለም ተብሏል። ትክክለኛውም ይሄን ሰኞ ሐሙስ እያረጉ ቢጾሙ ይቻላል አንዳንድ ዘገባዎች ላይ ነቢይ በዚህ መልኩ ይጾሟቸው እንደነበረም ተነግሯል አንደኛው ሳምንት ላይ ሐሙስ ሌላኛው ሳምንት ላይ ሰኞ ያደርጉ ነቢይቶ መጾም ይቻላል ዋናው መጾሙ ነው ተሸሁድን ከጨረሰን በኋላ ከማሰላመታችን በፊት ለተሸሁድ የተዘረጋው ጣት ሁኔታው እንዴት መሆን አለበት የሚል ነው ተሸሁዱ እስኪያልቅ ድረስ ተሸሁድ ስንጀምር ባደረግነው መልኩ ባደረግነው ሁኔታ ላይ መቀጠል አለበት ሁኔታው የሚቀየረው ለተሸሁድ መቀመጣችንን ተሸሁድ ማለታችንን ስናጠናቀቅ አሰላሙ አለይኩም ወረሐመቱላህ አሰላሙ አለይኩም ወረሐመቱላህ ስንል መነውጣታችን ከነበረበት ሐል ላይ መቀየር እንችላለን። በተረፈ ሲያሰላምቱ ጣቶቻቸውን ወይም መዳፋቸውን ከጉልበታቸው ላይ ብድግ ያደርጉ የሚመልሱ ሰዎች አሉ። ወደ ቀኝ አሰላሙ አለይኩም ሲሉ ጉልበታቸው ጫፍ ላይ ያረፈውን እጃቸውንም ወደ ላይ ያነሱ አሰላሙ አለይኩም ይሏል። ይሄን ሚከለክል ሐዲስ ተገኝቷል። እዛው ባለበት ነው አሰላሙ አለይኩም፣ አሰላሙ አለይኩም የምንለው። አሰላም አለይኩም ብለን ስንጨርስ ጣታችን እንለቀዋለን። ሴቶች በጀመዓ ሲሰግዱ የኢማሟ መስፈርት ምንድን ነው? ልክ የወንድ ኢማም ሲያሰግድ ማሟላት ያለበትን መስፈርት ሴት ልጅም ማሟላት አለበት። ፋቲሃ ቁርአን አስተካክላ የምትከራ መሆን አለባት? የሶላት የኢማምነት ህግጋትን የምታውቅ መሆን አለበት የምትለየው በሁለት ነገር ነው አንደኛ ድምጿን ጮክ አድርጋ አትቀራም ቦታ ላይ አጅነቢ ካለ አጅነቢ ከሌለ ለሌሎች በሚሰማ መልኩ ብትቀራ ችግር የለም ዋናው ትልቁ መለያዋ እንደ ወንዶች ከፊት ወጣ ብላ አትቆመ መሀል ላይ ሆና በዛው ሶፍ ነው የምትቆመው ይሄ ከረሱሉ ሌ ሰላት ሰላም ባለቤቶች ከአይሻ ከኡሙ ሰለማ ተገኝቷል እዛው ባሉበት ሆነው መሀል ላይ ሆነው ነው የሚያሰግዱት ተረፈ ለራሷ መሰግደውን አይነት አሰጋገድ ያሰጋገድን ስነ ስራ ጠንቅቃ ካወቀች ይዛ በዛ መሰረት ሰዎችን ማሰገድ ትችላለች። ዋናው ነገር ሶላት የሚያበላሹ ነገሮችን የሶላት መሰረቶችን ማወቅ አለባት። ፋቲሃን አስተካክላ መቅራት የምትችል መሆን አለባት። ወላጆች በሞት የተለዩት ሰው ሐቃቸውን እንዴት ነው የሚያደርሰው? ለነሱ ዱዓ በማድረግ እዳ ካለባቸው እዳቸውን በመክፈል የእነሱን ጓደኞች በማስደሰት በእነሱ በኩል ያለን ዝምድና በመቀጠል በዚህ መልኩ ሐቃቸውን ማድረስ ይቻላል። በሕይወት ያሉ ካላቸው ሐቅ የበለጠ ከሞቱ በኋላ ሐቃቸውን መጠበቅ ያስፈልጋል። ዱንያ ላይ ያሉ ብዙ ጊዜ የሚያስፈልጋቸው ቁሳዊ ነገር ነው። የሞራል ድጋፍ ነው ከሞቱ በኋላ ግን ዱዓ፣ ሐሰናት፣ ኢስቲውፋር ያስፈልጋቸዋል። ስራ ተቋርጦባቸዋልና ተዘውትሮ ረብ ረህምሁማ ከማ ረባያኒ ሰራ ህፃኒ ያለው ለእኔ ማዘን በሚያስፈልግበት ወቅት እንዳዘኑልኝ አንተ ሆነ ዘንላቸው ራሕመት አድርግላቸው ብሎ ዱዓ ማብዛትን የባለቤቴን እህቶች ማየት እችላለሁ ወይ? እነሱን ማግባት ስለማይቻል እንደ እህቶቼ አይሆኑም ወይ? የሚን ነዕማ ይሆን የተሳሳተ ግንዛቤ ወአን ተጅመዑ በይነል ኡኽተይኒ የሚል የቁርአን አንቀጽ አለ፤ ማግባት ማይፈቅድ የሆኑ ሴቶችን ሚዘረዝረው አንቀጽ ውስጥ ሁለት እህቶችን መሰብሰብን አላህ ከልክሏችኋል ይላል። በአንድ ጊዜ ሁለት እህቶችን ማግባት አትችልም ማለት እንጂ እህቷን በሞት ብትለያት አሊያ ደግሞ ሳትግባቡ ቀርታችሁ ብትፈታት እህቷን ማግባት ይችላል። እሷን ማግባት አልችልምና እንደ እህቴናት ሁሌ ከእሷ ጋር መብሬ ብቀመጥ በአያት በታያኝ በነካት በተነካኝ ችግር የለውም የሚባለው አለም ማግባት ማይቻል ሲሆን በጊዛዊ ሳይሆን ማግባት የሚከለከለው በሁለት መልኩ አንደኛው አበዲ ይባላል ሌላኛው አመዲ ይባላል አመዲ ማለት ጊዛዊ የተከለከለ አበዲ ማለት ዓለም የተከለከለ ማት እህትን የገዛ እህትን ለዘዓለም ማግባትአይቻል አክስትን ዓለም ማግባት አይቻል የወንድምህን ልጅ የእህትህን ልጅ ዓለም ማግባት አይቻል የአባትህን ሚስት ለዘላለም ማግባት አይቻልም። አብረውም ቢኖሩም ቢፈታት፣ እንዲህ አይነቶችን በየትኛውም ጊዜ ማግባት ስለማይቻል፣ በምንም መልኩ ማግባት ስለማይቻል ከነሱ ጋር ቢቀመጡ ቢነካኩ ችግር የለው። ልብ ንጹህ እስከሆነ ለቆሻሻ ዓላማ እስካልሆነ ድረስ እማ በግዛዊነት የተከለከሉትን እስካላ ገቧቸው ድረስ መንካት ከነሱ ጋር መቀመጥ አይቻልም። ስለዚህ የባለቤት እህቶች በግዛዊነት ስለሆነ እነሱ ማግባት የተከለከለው አጅንቢ ናቸው። እህታቸው ከአንተ ጋር ብትኖርም ባትኖርም እህቷ ከእህታቸው ጋር ተለይተህ ንካስ ካልታሰረ ድረስ አጅነቤ ነው የሚባሉት። ልጆች ከመግሪብ በኋላ ወደ ውጭ አይውጡ፣ ሰብስቧቸው፣ ጅኖች ይበተናሉ የሚባለው ሀዲስ ወይም የሚለው ሀዲስ ሶሒህ ነው? ከሆነስ እድሜያቸው እስከ ስንት ዓመት ያሉትን ነው? ሶሒህ ከሆነ ብዙ ሰዎች እንዲሁም ዱዓቶችም ጭምር ሲተገብሩት አይታይም። ሐዲቱ ሶሒሕ ነው ወይ? አው ሶሒሕ ፊ ሶሒሕ በል ፊ ሶሒሐይን ቡኻሪና ሙስሊም ውስጥ ያለ ሐዲት ነው። ነቢዩ ሶለላሁ ዐለይሂ ወሰለም ዐንደል ጉሩብ ፀሓይ ስትጠልቅ ጊዜ በሮችን ዝጉ፣ ብስሚላህ በሉ፣ እቃዎችን ክደኑ፣ ብስሚላህ በሉ፣ ህፃናትን ሰብስቡ ያዙ፣ የሌሊቱ የተወሰነ ክፍሉ ሲያልፍ በደንብ ሲመሽ ልቀቋቸው ብለዋል ነቢዩ ሶለላሁ ዐለይሂ ወሰለም። ይህ ሐዲት አው ሶሒሕ ነው። አንዳንድ ሰዎች ይሄን አለማድረጋቸው ከሐዲቱ ጋር የሚያገናኘው ነገር የለም። ብዙዎቻችን ብዙ ነገር እናውቃለን የምንሰራው ጥቂቱን። ሰላሊያን እድሜያቸው እስከ ስንት ያለው ነው የሚለው በተመለከተ አሱቢያን ነው የሚል የሐዲቱ ቃል፣ ሱቢያኖችን ሰብስቧቸው ያዟቸው ነው የሚል። ሱቢያን ማለት ህፃነሽ ከተወለደበት ጊዜ ጀምሮ እስኪጎረምስ ለአካለ መጠን ለመድረስ እስኪቃረብ ድረስ ያለው ጊዜ ሱብይ ይባላል። አንዳንዴ እዛ አካባቢ ሲቀርብ ሁላም ነው ሊባል የሚችሉ ዕሙምን ቃሎች ይተካካሉ ይበልጥ ግን ሰቢ የሚባለው ንጽህናቸውን በራሳቸው መጠበቅ የማይችሉትን ከሰባት ዓመት ከስድስት ዓመት በታች የሆኑት ማለት ለምንድን ነው ህጻናትን በዛ ሳሰብስቧቸው የተባለው ኢብኑል ጀውዚ ረሕመቱላሂ አለይ በዛ ወቅት በብዛት ሸይጣኖች ይስፋፋሉ ይንቀሳቀሳሉ ከብዛታቸው አንፃር የመጠቃት ዕድላቸው ሰፊ ይሆናል ይበልጥ ደግሞ ህፃናትን ሊያጠቁ የሚችሉበት ሁለት ምክንያት አለ። አንደኛው ሸይጣኖች ብዙ ጊዜ የሚፈልጉት ነጃሳና ቆሻሻ፣ ሶቢ የሚባለው እድሜ ላይ ያሉ ህፃናት ደግሞ ቆሻሻ አያጣቸውም። ቆሻሻን በራሳቸው ማስወገድ አይችሉም። ቤተሰቦቻቸው ተከታትለው ካልሆነ በስተቀር ቆሻሻው አብሯቸው ሊኖር ይችላል። የቆሻሻ መቆጣጠሪያ ተደርጎላቸው ማለት ነው። ሸይጣን በብዛት የሚንቀሳቀስበት ወቅት ላይ ቆሻሻን ካገኘ ብዙ ጊዜ ከቆሻሻ ጋር ቆሻሻ ስለሆነ ከቆሻሻ ጋር ስለሚገኝ ልጆችን ሊያጠቃ ይችላል። አንደኛው ምክንያት ይሄ ነው። ሁለተኛ ከሸይጣን መጠበቂያውን ዝክር ማለት አይችሉም ልጆች፣ አብዛኛውን ጊዜ ወላጆቻቸው እየተከታተሉ ካላሉላቸው በስተቀር እዳ። ከዚህ አንጻር ምሽት ላይ በደንብ እስኪጨልም የመግረብ ወቅት እስኪወጣ ድረስ ህፃናትን ሰብስቦ መያዝ በላጭ ነው። ለአካለ መጠን እስኪደርሱ ድረስ ያሉትን ማለት በዋነኝነት ከታች ያሉትን በማሽን የታረደ ከሆነ ይቻላል ወይ አይቻልም? ይሄ ስጋ ጋር ተያያዘ ነው። ማሽኑ በራሱ ጊዜ አይደለም የሚያርደው ለማሽኑ የሚያቀብለው ማሽኑን የሚያስተካክለው የሚያበራው የሚያጠፋው ነው የሚታየው። ሕክሙ ማለት ማሽኑ የአራጭ እጅ ማለት ነው። ማሽኑ ቢላዋ ማለት ነው። ቢላዋን የያዘው አካል ሙስሊም ነው። ሌላ እንደምንለው ሁሉ ማሽኑን ያበራው ያጠፋው እንስሳውን ለማሽኑ የሰጠው ሰው ይታያል። መስፈርቱን ያሟላ ማረድ የሚፈቀድለት ግለሰብ ከሆነ ሳለፉ የሰጠው በማሽን የታረደው መብላት ይቻላል። ማሽኑን ያበራው ያጠፋው፣ ያስተካከለው እንስሳውን ለማሽኑ ያቀበለው የሱን እርድ መብላት ማይቻል ከሆነ መብላቱ የተከለከለ ይሆናል። ቄራዎች እያረዱ ለሙስሊም ምግብ ቤቶች ይገባል። ይሄ እንዴት ይታያል? ቄራው ላይ የሚያርደው ሙስሊም ከሆነ መስፈርት ያሟላ ከሆነ ይበላል። ቄራው ላይ የሚያርደው መስፈርት ካላሟላ፣ ስጋው የሚበላለትን አራጅ መስፈርት ካላሟላ አይበላም። እንደምንሰማው እንደምን የሙስሊም አራጅ የሌላ እምነት ተከታይ አራጅ ራሱን የቻለ እንደሆነ ያዩ ሰዎች እንዳሉ እናቃል። ዕመን እንደዚህ ነገር ተምኪር ውስጥ አንገባ። መሰረቱ ሙስሊሞች በብዛት ባሉበት ሀገር ላይ የሙስሊምን ስጋ ሙስሊም ነው የሚያርደው ከተባለ በ በእርግጠኝነት ተቃራኒውን ካየህ አንተ በግልህ የራስን እርምጃ ልትወስድ ትችላለህ። የካፍር ቤት የተሰራ አሳ ቢስሚላህ ሳይባል ካልተሰራ መብላት ይቻላል ወይ? ሀሳን ለመብላት ሲሰራ ቢስሚላህ ይባልበት የሚል ሸርጥ የለም። ሀሳ በየትኛው ሁኔታ ላይ ይበላል? የማንም እጅ ላይ ቢገኝ የማንም እጅ ላይ ቢገኝ ይበላል። ነቢ ላ ላም ሁለት የሞቱ ነገሮች ተፈቅደውልናል ብለው አንዱን ሀሳ ጠቅሰዋል። ነቢ ላ ላም በየትኛውም መልኩ ይሙት ሀሳን መብላት ይቻላል። ጉዳቱ እስካልተረጋገጠ ድረስ፣ ምግቡ እስካልተበከለ ድረስ፣ ሌሎች እንዳትበላው የሚያደርጉ ነገሮች እስከሌሉ ድረስ ሀሳ በየትኛውም ሀል ላይ መብላቱ ይፈቀዳል። ሲበሉ ብስምላህ ማለት የሙስሊም አደብና ሥርዓት ነው። ሰውየው የው ሙስሊም ሆኖ እስቱ ካፍር ብትሆነና ርጉዝ እንደሆነች እሱ ባሏ ቢሞት ልጆችን ካፍር ብታደርገው ሰውየው ተጠያቂ ይሆናል ወይ? ሲጀምር ካፍር ማግባት የሚለው ብዙም የሚያነጋግር ነው። በላጩ አለማድረግ ነው ብለናል። እንደው ቁርአን ላይ አህለል ኪታቦች ለእናንተ ተፈቀዱ ስለ ተባለ እንደው ወደ መጨረሻ ላይ ወመን ይክፍሩ ብልኢማን ፈቀድ ሐቢጣ አላህ ተባረከ ወተዓላ በርካታ ህግጋትን ከዚህም አንዱ የአህለል ክታብ ሴቶችን ማግባት የአህለል ክታቦችን ሥጋ መብላት ከዘረዘረ በኋላ ወመን የክፉር ብልኢማን ፈቀድ ሐቢጠ ዐመሉህ ብሏል። ይሄ ኢማን ነው። አላህ ይፈቀዳል ብሏል። ይፈቀዳል ማመን አለብኝ። አይ ብሎ በዚህ የካደ የእሱ ኢማን ጠፍቷል፣ ተበላሽቷል ብሏልና እፈራለሁ። እንዲህ አይነት ከበድ ያለ መረጃዎች ስላሉ ተቀያሉ እዚህ አንጻር አነሳ ነው እንጂ በሩ መዘጋት አለብህ። አይሁድ ማግባት ነሱራን ያማግባት የሚያስከትለው ብዙ መዘዝ አለ፣ ለአንተም፣ ለልጆች ለወደፊት ህይወትህ። በሚፋቱበት ጊዜ ልጆች ከማን ጋር ነው የሚያድጉት? አብረው እንኳ ቢኖሩ እሷ ሒጃብ አታደርግ ስርዓት ያለው ልብሳት ለብስ የአጅነቢ ስነ ስርዓት አታቅ። አልፎ ተርፎ ሁሉ ተርቢያዋ አንተ ነህ ወንዱ እሷ ናት ወንዱ ሁሉ መለየት እስኪከብድ ድረስ ተርቢያ ላይ ያለፈች ሊሆን ይችላልና እንደው የዳሰስ ነው። በመሰረቱ አህለል ክታብ ተፈቅዷል። አህለል ክታብ የተፈቀደበት ምክንያት ራሱን የቻለ አለው። በላጩ ግን አለማድረግ ነው። ዑመር ሁሉ ይሄን ይቃወሙ እንደነበር አንዳንድ ሁኔታዎች ላይ ሙስሊምን ስቶ ካፍር ያገባን ኪታብያን ያገባን ወንድ በዱላቸው ይመቱ እንደነበረ ገልጸናል። ስለዚህ በላጩ ተመራጩ ማንም አይወቀስበት፣ ለምን አላገባህም ተብሎ አይወቀስም። በመሰረቱ ግን እንደ እምነት ኪታብያ የሆነች አይሁዳ ነስራን የሆነች መስፈርቱን ያሟላችን ሴት ማግባት ይቻላል ብዬ እንደእምነት አምናል። ግን መስፈርቱን ለማስተካከል ያደክማል መስፈርቱን ለማሟላል። ይህም መስፈርት ያሟላችን ኪታብያ ሴት አግኝቶ ማግባት ማለት ነው። ሆኖም ቢሞት ልጁን ካፈር ብታደርገው አይጠየቅም ወይ? ኪታብ የሆነችን ሴት መስፈርቱን ካሟላች ማግባት ተፈቅዷል። አህል ክታብ ኪታብ የሆነችን ሴት ሲያገባ መውለድም ይኖራል ማለት መውለድም ተፈቅዷል። ማግባቱ ተፈቅዶለት ከዛ በኋላ ሞቶ እሷ ክርስቲያን ብታደርገው ወይ አይሁዲያ ብታደርገው እ አይጠየቅም ማግባቱ ስለተፈቀደ ማለት ነው። ሁለት ጊዜ የታረደ በሬ መብላት ይቻላል ሳይሞት በፊት ደርሶ መቋረጥ ያለበትን አካል ሁለቴም ከዛም በላይ ቢቆርጠው ችግር የለውም ነፍሱ እስካልወጣች ድረስ። ምክንያቱም በተለያየ መልኩ ተጎተው ጣር ላይ ያሉ ተደርሶባቸው የሚታረደው እንስሳትን መብላት እንደሚቻል ፉካሃዎች ጠቅሰዋል። አንዲት ላም በሬ ወይም ሌላኛውን በሬ ወግቶት ጣር ላይ ሆኖ ደርሶ ቢያርዱት፣ ከከፍታ ላይ የወደቀን እንስሳ ጣር ላይ ሆኖ ደርሶ ቢያርዱት መብላት ይቻላል። በሬውንም እንደዚሁ የተወሰነ ከቆረጠው በኋላ ሙሉ መቆረጥ ያለበትን አካሉን የቆረጠ መስሎት ትቶት ኋላ ላይ እንዳልቆረጠ አውቆ አግኝቶ ቢቆርጠው ነፍሱ ሳትወጣ ደርሶ ደርሱ ቆረጠው ድረስ ምንም ችግር የለውም። በላጩ ግን እንዲህ አለማድረግ ቀድሞ መጠንቀቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም የእርድን ሥነ ሥርዓት ሲያስተምሩ አስቀድማችሁ ቢሏቸው ያስተካክሉ ብላ ወልዩሪሕ ዘቢሐተም የሚያርደውን ያሳርፈው ብላ አይሱ ሰለላሁ ዐለይሂ ወሰለም። በመሰረቱ ይህ አይመከርም። የሚያርድ ሰው ጠንካራ መሆን አለበት። የሚያርዱበት መሳሪያም ብቃት ያለው ሆን አለበት። ቲቪ ላይ ኡስታዶች በመስል ይቀርባሉ፣ ሴቶች ቲቪ ማየት ይችላሉ? እንዴት ይታያል? ሴት ልጅ በየትኛው መልኩ? በመሰረቱ አጅነቢ ወንድም ማየት አትችልም፣ ወንድም አጅነቢ ሴትን ማየት አይችልም። ስለዚህ በሁሉም ሁኔታ ላይ ወቁል ሊልሙእሚናቲ የቡብነ ሚን አብሷሪሂን፣ በቴሌቪዥን ስክሪንም ሆን በአካልም ይሁን በፎቶም ይሁን ሴት ልጅ አጅነቢ ወንድም ማየት የለባት ወንድም አጅነቢ ሴትን ማየት የለበትም። አይናችሁን ሰበር አድርጎ የሚለው ከወንድ ነው። ወንዱ ቤተኛው በልኩም ይመጣ ይመጣ ማለት ነው። ወአላሁ ተዓላ አዕለም። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።